አቶ ይመር እንኳን ደህና መጡ። እና ቆያችሁኝ። አመሰግናለሁ። እናመሰግናለን ስቱዲዮችን ስለተገኙ ተጨማሪ ማብራሪያ ሊሰጡን እንግዲህ ቀዳሚ ጥያቄ የምናደርገው ቀደም ሲልም ሳነሳ አድምጠዋልና አሁን ላይ የበጎ ፍቃድ አገልግሎት ለከተማዋ ነዋሪዎች ባህል እየሆነ ነው እና ለከተማዋ ነዋሪዎች እንዲሁም ለከተማ ሁለንትናዊ እድገት ምን አይነት አስተዋጽኦን እያበረከተ ነው? አመሰግናለሁ። እንግዲህ የበጎ ፍቃድ ስራ በከተማችን ከሌሎች የልማት ስራዎቻችን ጋር በመቀናጀት በርካታ ለውጦችን እያመጣንበት ያለ ስራ ነው። እንደምታውቁት ከለውጡ በኋላ የከተማችን ችግሮች በዝርዝር ተለይተው ወደ ስራ ስንገባ አንዱ ጎደሎ ሆኖ የተገኘው የማህበራዊ ኢኮኖሚያዊ ጉድለት ያለባቸው የህብረተሰብ ክፍሎችን በመረዳዳት በመተጋገዝ እና የባለድርሻ አካላትን በማሳተፍ ስራዎችን እየሰሩ ያን ጎደሏቸውን መሙላት አለመቻልም ጉድለት እንዳለ አየን። ዘላቂ በሆነ መንገድ ችግሮቹ በልማት የሚፈቱ እንኳ ቢሆንም ዛሬም ግን በአጭር ጊዜም ልንሰራቸው የሚገባ ስራዎች እንዳሉ በመገንዘብ የከተማ አስተዳደሩ ከለውጡ በኋላ የጀመረው ስራ ነው። ተቋማዊ አድርጎ እየተሰራ ነው። ከለውጡ አኳያ በርካታ ለውጦች ነው ያሉት። ለምሳሌ የ2 የ2017ን መሰረት አድርገን ብንመጣ በሀብት ደረጃ ወደ 16.1 ቢሊዮን ሀብት የሚገመት በ15 ዋና ዋና ፕሮግራሞች ላይ የተመሰረተ የበጎ ፍቃድ አገልግሎት ሰጥተናል ማለት ነው። ከዚህ ውስጥ ትልቁን ድርሻ የሚይዘው የቤት ነው ማለት ነው። ወደ 8786 ቤቶችን መገንባት ችለናል። በዚህም ተጠቃሚ የሆኑ ዜጎች በጣም በርካታ ናቸው። እንዲሁም በደም መለገስ፣ በነጻ ሕክምና፣ ማዕድ በማጋራት እና በሌሎች ፕሮግራሞችም የሰራናቸው ስራዎች በህብረተሰቡም ጋር የህብረተሰቡን የእርስ በርስ ግንኙነት አጠናክረዋል። አንዱ ለአንዱ ሲቸግረው መተጋገዝ፣ መረዳዳት እነዚህ አይነት ነገሮችን በደንብ እየሰራ ነው ነው ማለት ነው። በሌላ መንገድ ደግሞ ያው የሚሰጠው ሲተርፍ ብቻ እንዳልሆነ ደግሞ ግንዛቤ በመፈጠሩ በርካታ ባለድርሻዎችን ይዘን ያመጣናቸው ማነው የሰራናቸው ስራዎች ከማህበረሰቡ ጋር ያለውን ትስስር እያጠናከሩት የመተጋገዝ የመረዳዳት የአንዳችን ችግር ለአንዳችን የሚገደን መሆኑን የሚያስብ ማህበረሰብ ከመፍጠር አኳያም በጣም በርካታ ለውጦች እየመጡበት ያለ ስራ ነው ማለት ነው እየሰራን ያለ ነው በጣም ጥሩ እንግዲህ በተለይ አሁን ላይ የበጎ ፍቃድ አገልግሎት የሀገር ፍቅር መገለጫም ተደርጎ ይወሰዳል እና ከዚህ አንጻር ምናልባት ወጣቶችን በስፋት ማሳተፍ የሀገር ፍቅር ስሜታቸውን እንዲያሳድጉ ያደርጋቸዋል ማለት ይቻላል ይሆን እውነት ነው በበጎ የምናደርገው አንደኛ የምናደርግበትን አካባቢ ያው አንወስነውም፣ ግን በምንኖርበት አካባቢ የሚገኙ እጅ የሚያጥራቸው አቅመ ደካሞችን በተለያየ ምክንያት የኢኮኖሚ ማህበራዊ ችግር ያለባቸው ማህበረሰቦች ማገዝ ነው አንዱ የሚሆነው ማለት ነው። ይሄ ደግሞ አንዳንዶቹን ስናያቸው በጣም ትላልቅ በሆነ አገራቸው ጉዳይ ላይ ተሳትፎ የነበራቸው የሀገር ባለውለታዎችም ጭምር ያሉበት ነው ማለት ነው። ስለዚህ እነዚያ ሰዎች ጋር ወጣቶች ሲገናኙ ስለ ሀገራቸው ማድረግ ያለባቸውም ነገር ልምድ የሚቀስሙበት ነው። በሌላ መንገድ ወጣቶቹም እንደዛ እያደረጉ ሲሄዱ ደግሞ ለሀገራቸው ያለውን አስተዋጽኦ ከፍ ያለ መሆኑን እያዩት የመጡበት ነው ማለት ነው። በዚህ ምክንያት በከተማችን ውስጥ በዋና ዋና ጉዳዮች ላይ ብቻ አንስተን ብናይ ለምሳሌ ደንብ በመለገስ በቋሚነት ደመለገስ የሚችል ማህበር መስርተው እየተንቀሳቀሱ ነው፣ ወጣቶች ማለት ነው። እንግዲህ ፍጹም ሰብአዊነት የተሞላበት ስራ ነው ደመለገስ ይሄ በሀገራችን ውስጥም ላሉ ከተለያዩ አካባቢዎች መጥተው አዲስ አበባ ውስጥ ለሚታከሙ ዜጎችም የሚያገለግል ስለሆነ ውዱን ስጦታ እየሰጡ ነው ማለት ነው። በሌላ መንገድ አሁን በትራፊክ ላይ ብናይ ምንም አይነት ክፍያ ሳይከፈላቸው አሁን መንገድ ላይ ትራፊክ የሚያስተባብሩት ወጣቶች አይከፈልባትም በነፃ ነው የሚያገለግሉት ስለዚህ እንደነዚህ አይነት ነገሮች ደግሞ ለሆነ ለአጭር ጊዜ ብቻ የሚታሰብ ሳይሆን በዘላቂነት በከተማችን ውስጥ ሰዎች ያለባቸውን ጉለት በራሳቸው ዜጎች ሊሞሉላቸው በሚችሉ መንገድ የሚፈጥር አስተሳሰብ እየተገነባ እየተገነባ ሲሄድ መጨረሻው ላይ ደግሞ ያው ሀገራዊ ፍቅርምና ሀገራዊ አንድነትም በማምጣት ወንድማማችነትና ተማማችነትን በማምጣትም አዎንታዊ ተጽዕኖ ከፍተኛ ነው። አዲስ አበባ ላይ ያለው ስራ ማለት ይቻላል ከወጣቶቹ አኳያል ወጣቶቹ ሊመሰገኑ የሚገባቸው በብዙ መንገድ ነው። አንደኛ ሆስፒታል ውስጥ ለምሳሌ አስታማሚ የሌላቸውን ሰዎች ያስታምማሉ። መድኃኒት መግዣ ከሌላቸው ገንዘብ አሰባስበው ከዛ ከሚሰጧቸው ሰዎች ይሰጣሉ። እዛው እያለ በቋሚነት እንክብካቤ ያደርጉላቸዋል። እነዚህ እነዚህ ነገሮችን ስለሚያደርጉ የእኛ ከተማ ወጣቶች ከበጎ ፍቃድ አኳያ ለሀገራዊ ፍቅርም እንዲሁም ከተማችንን ውብ አድርጎ ለመስራት የሚያስችለውን ስራ በማገዝ በኩል እጅግ በጣም አዎንታዊ የሆነ ነገር እያደረጉ ነው። እንደው ምናልባት በቀጣይ ይህንን ተግባር ከማጠናከር አንጻር ምን የታሰበ ነገር አለ? ያው እንደሚታወቀው በኛ ከተማ የበጎ ፍቃድ ስራ በአንድ ወቅት ብቻ የሚሰራ ስራ አይደለም። ስለዚህ በሁለት ምዕራፍ ከፍለን ነው የምንሰራው። አንዱ የክረምት በጎ ፍቃድ ብለን የምንሰራው ነው ማለት ነው። በክረምት በጎ ፍቃድ የምንሰራቸው ስራዎች በክረምት የተለየ ባህሪ ስላለው አስራ አምስቱ ዋና ዋና ፕሮግራሞች እንዳሉ ሆነው ንኡስ ፕሮግራሞቹ ቁጥራቸው ይጨምራል። በዚያን ጊዜ መምህራን፣ ተማሪዎች ረፍት ላይ ስለሚሆኑ ተጨማሪ ስራዎችን የምንሰራቸው ስራዎች አሉ ማለት ነው። ሌሎች ፕሮግራሞችን ጨምሮ በክረምት ልዩ ኢኒሽቲቭ ወስደን የምንሰራው የክረምት በጎ ፍቃድ ብለት የምንሰራው ስራ ለማለት ነው። የክረምት በጎ ፍቃድ አሁን እያጠናቀቅን ነው። እሱን ስናጠናቀቅ ደግሞ አሁን የበጋ በጎ ፍቃድ ላውንች እናደርግና በጋውን ሙሉ የሚሰሩ ስራዎች አሉ ማለት ነው። እን ለማሳያ ያክል የባለፈው ሩብ አመት ራሱ በሰራናቸው ስራዎች ከቤት ግንባታ አኳያ ብቻ ብናነሳው ወደ 3100 ቤቶችን መገንባት ይችለናል። እነዚህም ቤቶች ደግሞ ለሚገባቸው ሰዎች ነው እያስተላለፍን ያለ ነው ማለት ነው የተላለፈላቸው ቤቶች በአንድም ሆነ በሌላ መመዘኛ ማንም ሰው የማይገባቸው ናቸው የማይላቸው፣ በትክክልም የተለዩ ሰዎች ናቸው ዛሬ ያስገባን ያለ ነው። በዚህም ያገኘንበት ውጤት በጣም ከፍተኛ ነው ማለት ነው። ነጻ ሕክምና ብናነሳ ያው እንደምታውቁት ነጻ ሕክምና ድሮ ድሮ ነጮች ወይም ሌላ ከውጭ የመጡ ሰዎች የሚያደርጉት ነው ተብሎ ይወሰድ ነበር። አሁን በእኛ ከተማ ግን እንደዛ አይደለም። በዘንድሮ በክረምቱ ከጤና ቢሮ ጋር በመተባበር የፌዴራል የጤና ተቋማትን ጨምረን በጣም በርካታ በደም ማነው በነጻ ህክምና ላይ ተሳትፎ በማድረግ በርካታ ሰዎችን ወደ 226000 ሰዎችን በዚህ መንገድ ነጻ ህክምና እንዳደርጉ ተደርጓል። አንዳንዶቹ እስከ ኦፕሬሽን ድረስ እስከ ቀዶ ጥገና ድረስ ህክምና የሚደረግላቸው በቋሚነት ደግሞ በሽታ ያለባቸው የአመት መድኃኒታቸውን በቋሚነት የሚሰጡ የግል የጤና ተቋማትም እንዲሁም ደግሞ በሆስፒታሎች ውስጥ ያሉ ባለሙያዎችም ከተለያዩ አካላት ጋር በማሳሰር የሚሰጧቸው ነገሮች አግኝተናል ማለት ነው። ከደም ለግስ አኳያም ወደ አርባ ሁለት ደም መለገስ ይችለናል ማለት ነው። ስለዚህ በእኛ ከተማ በጎ ፍቃድ አገልግሎት በአንድ ወቅት ተሰርቶ ወይም በዘመቻ አይነት ነገር የሚሰራ ሲሆን ሳይሆን በቋሚነት የሚሰራ የእለት ተዕለት ተግባር እንዲሆን የማድረግ ስራ ነው ማለት ነው። በዚህም ሁለት ነገሮች ደግሞ እያደጉ መጥተዋል። ለምሳሌ ተሳትፎ የሚያደርጉ የህብረተሰብ ክፍሎች ወጣቶች፣ ሴቶች፣ ባለሀብቶች፣ ሌሎች ሃይማኖት ተቋማት፣ እነዚህም ተሳትፏቸውን እየጨመሩ መጥተዋል። በዚህ መንገድ ደግሞ ችግሩ ያለባቸው የህብረተሰብ ክፍሎችንም በጊዜው የምንደርስበት ሁኔታም እያረጋገጥን መጥተናል። ስለዚህ ከዚህ በኋላ የሚሆነው የበጋ በጎ ፍቃድ በቅርቡ ላውንች አድርገን ወደ ስራ እንገባለን ማለት ነው። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ስቱዲዮዎቻችን ተገኝተው ለሰጡን ተጨማሪ ማብራሪያ ከልብ እናመሰግናለን። መልካም ምሽት ይሁንለት።